ሰላምና ጸጋ ሁሉ ይብዛላችሁ። ውድ የማህበራዊ ሚዲያ ተከታዮች እንደምን አላችሁ? ዛሬ አንድ መልእክት ለእናንተ ለማስተላለፍ በእናንተ ፊት መጥቻለሁ። ሁሉም እንደ እግዚአብሔር ሁሉም እንደ ሐሳቡ ነው የሚሆነው። መጽሐፍ ቅዱስ በሮሜ መጽሐፍ ምዕራፍ ቁጥር 38 ላይ በወደደን በርሱ ከአሸናፊዎች ሁሉ እንበልጣለን ይላል። ስለዚህ ምትበልጡት እናንተ ከነገሮቻችሁ ሁሉ በላይ ከፍ የሚትሉት በምን እንደሆነ ታውቃላችሁ። እግዚአብሔር እናንተን በወደደው በዛኛው ልክ ነው። ምናልባት አልፋችሁ ሰዎች በእናንተ ሕይወት ላይ ብዙ ነገር ሊያወራባችሁ ይችላል። እንደማትበልጡ አልፋችሁ እንደማትዱ አካባቢያችሁ ላይ ያለው ሁኔታ ሁሉ ልናገር ይችላል። ዛሬ ግን አንድ ነገር እንድታስተሉ የሚፈልገው እግዚአብሔር እናንተን የመረጠው እግዚአብሔር እናንተን የጠራው ከነገር ከነገሮች ሁሉ ከእያንዳንዱ ከምታስቡት ከማታስቡት ሁሉ በላይ ከፍ ያደረጋችሁ ነው። ስለዚህ በጌታ በኢየሱስ ክርስቶስ ስም ይሄ ዓመት ። <us> ይሄ ወር ለእናንተ ከፍ የምትሉበት የብልጫችሁ ዓመት ይሆናል። ላመነ ሰው ይሁን በኢየሱስ ስም፣ እንደ እምነታችሁ ሆናል። ይህንን መልእክት ለብዙዎች እንድደርስ ላይክ፣ ሼር፣ ዲዩት በማድረግ አድርሱ። ወዳችኋል።